የአባቷን ሞት ተከትሎ ወደ አገር ቤት ትመጣለች። ወደ አገር ቤት ስመጣ ግን ከአባቷ ሀዘን በኋላ የሰማችው ነገር በጣም ልቧን የሚሰብር ነበር። ያ ምንድን ነው? በአባቷ ስም የገዛችው እንዲሁም ደግሞ ለአባቷ ትልክ የነበረውን ነገር በሙሉ ወንድሟ ጠቅልሎ ወስዶት ነበረ ማለት ነው። ውድ ቤተሰቦቼ፣ የዛሬ ባለታሪኬ ያጋራችኝን ነው የምነግራችሁ። በጣም በጣም በጣም ልብ ይሰብራል። በጣም ያሳዝናል። የገዛ ቤተሰቦቿ ክህደት ፈጽሞባታል። ለማመን ትንሽ ይቸግራል። ለምንድን ብዙ ጊዜ ቤተሰብ ከጎን ሲሆን ከኛ ጎን ሲሆን ብዙ ነገር ሲደግፈን ወይም ደግሞ የሚታወቀው እንደዛ ነው። እናት አባት፣ ቤተሰብ በደንብ አድርጎ በቃ ለልጅ ሲያስብ ብዙ ነገር ነው የምናውቀው እና ያ ነገር ነበር መጀመሪያ መጀመሪያ የነበረው ነገር እንደዛ ነበረ። የቆየችው ወደ ስምንት ዓመት ነበረ። በዛሽ በስምንት ዓመት ውስጥ በጣም ጥሩ ስራ ነበራት። በጣም ብዙ ነገር ታደርግ ነበረ። በመሃል የአባቷን መሞት ተከትሎ ወደዚህ ትመጣለች። ያን ያህል ዓመት እንግዲህ ብር ትልክና እንትንትል የነበረው አባቷ ቦታ እንደገዛላት፣ ከዛም በኋላ ደግሞ ብሯንም በስሟን እየተቀመጠላት እንደሆነ ነበር የምታውቀው ማለት ነው በጣም ከዚህ ከሀገር ቤት ከመውጣቷ በፊት ጥሩ ስራ ትሰራ ነበረ። ጥሩ ትንቀሳቀስ ነበር፣ የተወሰነ ገንዘብም እጇ ላይ ነበር። የተሻለ ለውጥ የተሻለ ነገር ለማድረግ ብላ ወደ ሀገሯ ስትሄድ ሁሉንም ነገር ለአባቷ አደራ ሰጥታ ከአባቷ ጋር ያላትን ኮንታክት በይበልጥ ትልቅ ስለነበረ በፊትም፣ በዛ መንገድ ነበረ። ወደ በኋላም ለአባቷ ሁሉንም ነገር አደራ ብላ ያላትን ውጭ ሀገር ትሰድዳለች። እዛም ከሄደች በኋላ በጣም ብዙ ስራት ራት ትሰራለች። በጣም እሳት ቀልጣፋ እንደሆነች ነው የምትናገረው። በጣም ብዙ ስራዎችን ሰራው። ነገር ግን ነገሮችን አደርግ የነበረው አባቴ በኩል ነበረም አድርግ የነበረው አባቴ በድንገት ህይወቱ አለፈ አለች። ህይወቱ ሲያልፍ እኔም ወደ አገር ቤት ተመለስኩኝ። ሰምቼ ሰማም አባቴ ለእኔ ያስቀምጠው ገንዘብ እንደሌለ በፍጹም ቤቱም ደግሞ የተሰራውም የታደሰውም በሷ ብር እንደሆነ ቀስ አድርገን እንከፍላታል፣ እንደግን እንከፍልሻለን በማለት ወንድሟ ያሳምናታል ማለት ነው። እኔ ያው የተረክ መንገዱን እንግዲህ በደንብ አጠር አድርጌ ለእናንተ ከማቀረቤ የተነሳ ነው ውድ ቤተሰቦቼ። በኋላ ላይ ቤቱ እንግዲህ በእሷ ብር እንግዲህ ታደሰ፣ ተሰራ። ህይወትም እንግዲህ ሀዘኗንም ተወጣች። መመለስም ነበረባት። ቀሪ ኮንትራትም ነበራት፣ መመለስ ነበረባት፣ መሄድም ነበረባት። ከዛም ወንድሟ ያለውን ነገር እኔ አባቴን ተክቼ እንትና አድርጋለው፣ ሁሉም ነገር እንግዲህ በአንቺ እንደሚሆን እኔ ጥረት አድርግልሻለው፣ እህቴ ነሽ፣ ሁሉም ነገር እኔ አስተካከላለሁ የሚል ቃል ይገባላታል። ወንድሟ ነው ያን ያህል አልከፋትም። የጠበቀችው ባይሆንም አባቷ የተባለውን ነገር እምነቱን ጠብቆ የተባለውን ነገር ባያደርግም ያው ወንድሟ ጋር ነው እና አልከፋትም። ለምን እሷ የምትልከውን ብር ላይ ብዙ ነገሮች ተደርገው እንግዲህ መኪና እንደገዛ ነው። መኪና ገዝቶ በዛ መኪና እየሰራ ነው። መኪናውንም እንግዲህ እየሰራሁ እከፍላለሁ። ያልነገርንሽ ምናልባት ፈቃደኛ ብላቶኝ ትችያለሽ። ሁለተኛም ደግሞ ይሄ ነገር እንዳያመልጠኝ መፋጠን ስላለበት ነው እና ከፋሰር ጋር በሚስጥር እይዘን ይህ መኪና የገዛ ነው እና የአባቷም አካውንት ላይ እንግዲህ የተባለው እሷ የላከችውም ገንዘብ እንደሌለና። ሁሉም ነገር እንግዲህ ያው ለቤተሰብ እንደወጣና ቤቱም እንደታደሰ ብዙ ነገር እንደ እንግዲህ፣ ልብ በሉ እሷ ስትልክ ለቤተሰብ ብላ የምትልከዋል እሱ ጠቅላላ አንድ ላይ እንትን የተባለባት ማለት ነው። እና ሁሉ ነገርን አጣው። እኔ በይበልጥ እንደ ጓደኛም እንደ ቅርብ የማየው ነበረው አባቴን ነውና፣ አባቴን በብዙ ነገር አምነዋለው። ምንም ነገር እንትን ቢለኝ እና ከምንም በላይ ከብርም ካጣውትም በር ካጣውትም ገንዘብ በላይ ይበልጥ በጣም የቅርቤ ጓደኛዬ የሆነው አሞወዶ አባቴን ማጣት የነበረ በሰዓቱ የተሰማኝ ስለሆነው ነገር አልደነገጥኩም ለምንድን ይሄ ነገር የሆነው በወንድሜ ስለሆነ ያን ያህል አልከፋኝም ትላልሽ ባለታሪክ በኋላ ላይ ተመልሼ እንግዲህ ቀሪ ኮንትራት ነበረኝ ተመልሼ ሄድኩኝ አለች ከዛ በኋላ አንድ ሁለት ሶስቴ ከወንድሜ ጋር ከተደዋወልን በኋላ ሙሉ ለሙሉ ዘጋኝ። በማላውቀው መልኩ በደውልም አላገኘውም፣ ምንም ባለም አላገኘውም። በዛ ሁኔታዎች ቀጠሉ። በሰውም ለጠይቅ፣ በሰውም ለማገኘው ፈለኩኝ። በፍጹም ላገኘው በፍጹም አልቻልኩም ማለች ወሬውን እሰማለው፣ እየሰራ እንደሆነ እዛው ቤተሰብ ጋር እንዳለም እሰማለው። ቤትም ስደውል አልፎ አልፎ እንደሚመጣና ነገር ግን ብዙ ጊዜ እዛ ቤት እንደማይገኝ አልፎ አልፎ እንደማይመጣ ትሰማለች። በኋላ ላይም ደግሞ እንደተረዳችሁ ከሆነ ትዳር እንደያዘ እና አንድ ልጅ እንደወለደ በቅርቡ ትሰማለች ማለት ነው። ከዛም በኋላ እንደምንም እሱን ለማግኘት ብትሞክርም ነገሩ ግን የተገላቢጦች ለወንድሟ ነው የእናተ አባቷ ወንድሟ ነው። በፍጹም ልታገኘው አልቻለችም ማለት ነው። ቀን ቀንን እየተካ እንግዲህ ነገሮች በዛው ይቀጥሉና አሁንም መምጫዋ ይደርስና ትመጣለች ማለት ነው። ስትመጣ ብዙ ነገሮቹ ተያይቆ ተቃይሯል። የእናት አባቷ ቤትም እንደተሸጠ ትሰማለች ማለት ነው እንደተሸጠ የሸጠውም ደግሞ ሙሉ እክልና ወስዶ ወንድሟ እንደሆነ ኦልሬዲ ቤቱም አጭር የቤቱ እንደተሸጠና ውሉም ሙሉም እንዳለቀ እና የሶስት ወር ጊዜ እንደተሰጣቸው ያንን ቤት እንደሚለቁ ባለቤቶቹ እዛ ቦታ ላይ ሊገነቡበት ስለሆነ የሶስት ወር ጊዜ እንዳላቸው ይሰማል ትሰማለች ወንድሟንም ያለበትን ሁኔታ ለመጠየቅ ትሞክራለች። ከሻጮቹም ለማግኘት ትፈልጋለች። አንድ ስልክ ያነሳና እሷ መሆኗን ሳይቅ ስልኩን ይዘጋባታል ማለት ነው። ነገሩ ያለማራትም አለ አደሩም አዲስ ነች። ትንሽ ጊዜ ልውሰድ ከዛም ላፈላልገው ትላለች። ማፈላለጓን ትቀጥላለች ማለት ነው። እንደተባለው እንግዲህ ወንድሟ ይገኛል። ወንድሟ ከተገኘ በኋላ ብዙ ጊዜ አድራሻውን ያጠፋባታል። የለም ያስብለባታል ምናምን አውቃለች ባለቤቱንም ታገኛት ነበር። የለም ምናምን ታስብላለች ያስብላል። ብዙ ጊዜ ደግሞ ይጠፋል። ከዛ አካባቢ እሷ መምጣቷን ሲሰማ ብዙ ቦታም እንደቀየረ ትሰማለች፣ እየሸሻት እንደሆነ። ከዛ ነገሩን ወደ ህግ ትወስደዋለች። ነገሩን ወደ ህግ ትወስደዋለች። ነገር ግን እሷ ስለ መግዛቷን ባለቤት ስለመሆኗ ምንም አይነት ኤቪደንስ የለም። ቤቱ ሲሸጥም ሙሉ እክልና ከአባትየውን ጋር ወስዶ የነበረው እሱ ነው። ለቤቱ ምድሳት አታውጣ አታውጣ። ምንም አይነት ምስክርም የላትም። ምንም አይነት እንትንም የላትም። እናት አባቷ ይኖሩ የነበሩት አባቷ ይኖሩት የነበሩት የቀበሌ ቤት ነበረ። ቀበሌ ቤት ነበረ እንደነገርኳችሁ። እሷ ዚም ንብረት አፍርታ ትሰራ ነበረ። እሱም ላይ እኒውም ደግሞ ከውጭ የምትልከው ላይ ብር ላይ ተጨምሮ ነበረ ቦታውን ተገዝቶ ቤትም የተሰራው። በሰዓቱ ቦታው ህጋዊ ቦታም አልነበረም። ይህንም አታውቅም። ነገር ግን የህግ ፕሮሰሱ አልቆ ቦታ ወጋይ ሆኖ ግንባታም በእሱ አብር ተገንብቶ ከቦታውም ላይ እንግዲህ ተሽጦ ቦታው ተሽጦ አባትየው ከሞቱ በኋላ ልጁ ራሱን እንደደበቀ ትሰማለች። ወንድሜ ነው ይሄን አያደርግም፣ ምናልባት የጠፋውን ጠፍቶ ሊሆን ይችላል። እና አንድ ያለኝ እሱ ወንድም እሱ ነው ለምን ራሱን ይደብቃል? እያልኩኝ በአማላጅም በሰውም ላፈላልገው ሞከርኩኝ። እኔ ያስኳት ጥቂት እንተነች ጥይት ሀብት ነች እንጂ አብዛኛውን ለአባቴ እየላኩኝ እዚህ መጥቼ ያሰብኩትን ነገር ለማድረግ ነበር እቅዴ። እና በወንድሜ እራሱን እየደበቀ በዚህ መልኩ ቀጠላለች። እና መምጣቴም እንደዚህ እሱም በማፈላለግ ማለትም ወር እየተቆጠረ ሁለት ወር፣ ሶስት ወር እየሆነ መጣ። በመሀል ላይ አንድ ስልክ ይደወልና ጠዋት ላይ ወንድምሽ በድንገተኛ መኪና አርፏል፣ እንደዚህ እንደዚህ መጥተው ከክፍለ ሀገር እንደዚህ ሆኖ እንደዚህ ጭነው እየመጡ ወንድምሽ አርፏል ትባላለች። በጣም ትደነግጣለች። ለቀናት ዘግቷት ራሱን ደብቋት የነበረው ወንድሟ በዚህ መልኩ ተደውሎ ወንድምሽ አርፏል፣ እንዲህ እንዲህ ቦታ ነው እንደዚህ እንደዚህ ነው ሆስፒታል ውስጥ እንደዚህ ድንገተኛ ገብቶ ነበር፣ ነገር ግን ሊተርፍ አልቻለም ሞቷል የሚለውን የሞቱን ዜና ትሰማለች ማለት ነው። ወደ ተባለች በቦታ ስትደርስም ያው ትሰማለች፣ ወንድሟ አርፏል። ምንድነው የሰማችው? ቦታውን ገዝቶ ምናምን ቦታውን ሸጦ ከሸጠ በኋላ እንግዲህ አስዙ እንደገዛና በዛም ደግሞ ክፍለ ሀገር ምንም እየወጣ ይሰራ እንደነበር ሰማች። እናም በመኪና አደጋ ባጋጠመው መኪና አደጋ ሌሊት ላይ ሆስፒታል ገብቶ እንዳረፈ ትሰማለች። እዛ ቦታ ትደርሳለች። ከዛም እቺ ቀደም ብላ ያገኘቻት ወልዷል የተባለው ባለቤቱን እሷም ጋር ሆነው እንግዲህ ነገሩን እንትን ለማድረግ ይሞክራሉ። ሀዘኑም ያልፋል። እሱም እንግዲህ አፈር ይቀምስና ሀዘኑም ያልፋል፣ እንትን ይላል። እንግዲህ ከባዱ ነገር ከዚህ በኋላ ነው የተፈጠረው። እቺ ሚስት የተባለችውም ህጋዊ የጋብቻ ሰርተፍኬትም፣ ህጋዊ የጋብቻ እንትንም የላትም። እቺ እህትም የእሷን በር ወንድሟ እንደዚህ ማድረጉን የተወሰኑ ሰዎች ውጪ እሷም ውጭ ስለነበረች ምን ይፈጠር ምን ይፈጠር ማንም ሰው አያውቅ፣ ማንም ሰው አያውቅ። በኋላ ላይ ወንድሜ ብዙ ነገሮችን ሸሽጎኛል። አሁን ያው እንትን ነው አርፏል። ነገር ግን ከኔም የቤተሰቤንም ውርስና ሀብት እንዲሁም ደግሞ እኔ የለፋሁበትን ስንት መከራይቼ የገነባሁበትንም ቤት ብርም ሸጦ ጠፍቷል እና ይገባኛል የሚለውን ነገር ታነሳለች። ዞር በይ፣ እኔ አላውቅሽም። እሱ ከሞተ በኋላ ነው መተሻየሽኝም እህትንሽነትሽንም የነገርሽን እሱ ከሞተ በኋላ ነው ብላ ይቺ ሚስት ተብዬ ብዙ ጥያቄዎችን ታነሳለች። እንደነገርኳችሁ ምንም አይነት ጋብቻም የላቸውም። በመሃል ግን ልጅ አፍርተዋል። በኋላ ላይ ወደ ህግ ጉዳዩ ይሄዳል። ነገር ግን የችህታችን እንግዲህ ምንም አይነት ማስረጃም ሆነ የተለየ ነገር ስለሌለት እህት ብቻ ስለሆነች ሁሉንም ነገር አስቀድሞ ወንድምየው ያው፣ እኛ ብዙ ጊዜ ስናስብ እናንተ ስንል አስፍተን ትልቅ ነገር እንትናደርገኛለን ትልቅ ነገር እንትንላለን ብለን ነው ብዙ ስህተቶችን የምንሰራው ማለት ነው። ነገር ግን እድሜያችን ምናልባት ግፋ ቤት ሰባ ሰማንያ ነው። ከዛም ደግሞ ባለፈ እንግዲህ እንደዚህ አይነት ደግሞ ያልታሰበ መጥፎ አደጋ አለ። የሰው ገንዘብ እሳት ነው። የሰውን ገንዘብ አትንኩድ ቤተሰቦች እናም እቺ የታችን እንግዲህ ይሄ ሁሉ መከራ ደርሶባት ይሄ ሁሉ አድርጋ እንዲሁም ደግሞ አሁን ጭራሽ ከብዙ ነገሮች አልፋ ይሄ ነገር ከተፈጠረም በኋላ እንግዲህ ሚስት በተባለችው እንግዲህ በወለደችው ተክዳለች ማለት ነው። ከዛም በኋላ የእሱ ያሉት የባንክ መረጃዎች ምናምን ታዩ። እቺም ደግሞ ልጆ ልጅ ያለው ምናምን ብላ አስመስከራ ምን ብላ ለልጇ የሚገባትን ነገር ወሰደች። ይችኛዋ ግን እህተብያ ግን ያለምንም ያለምንም ምንትን በባዶ ሜዳ ላይ እንግዲህ ቀላል አይደለም። የአንድ ልጅ እድሜ ማለት ነው፣ ስምንት ዘጠኝ ዓመት የለፋችበት ገንዘብ፣ ይህን ሁሉ ጉድ የሰራት ማለት ነው። በመጀመሪያ መኪና ገዛ፣ ከአባቱ ጋር በመሆን መኪና ገዛ። በይዛ እየሰራ እሺ ይሁን ይስራ፣ ግን እኔ እንትን ያለችትን ገንዘብ መልሱልኝ፣ እኔ ነገ ህይወቴን የምመራበት የምቋቋምበት ብላ ነበረ። ነገር ግን አባቷም በመልካም በማሰብ ሊሆን ይችላል፣ ምናልባት ልጃቸውንም ለመጥቀም ሰርቶ እህቱንም ይለውጣል በማለት በማሰብ ነበር ይህን ነገር አድርገውት የነበረው። ድንገት ደግሞ ሞስ ይነጥቃቸው። እንግዲህ በኋላ ላይ ከጀርባ ያልሰማቻቸው እሷ ከሄደሽ በኋላ የሰማቻቸው እውነቶች፣ ቦታውም ሙሉ ለሙሉ በወንድምየው ስም እንደሆነና ወንድምየውም እንግዲህ ሸጦ ደብቆ ከእህቱ ሸሽጎ ብዙ አመትን ማተርፋለው ብዙ ነገርን አደርጋለሁ ብሎ ከሷ የራቀም ቢመስለውም ነገር ግን በአሳዛኝ ሁኔታ እንግዲህ ህይወቱን አብቷል። እና እሷም እንግዲህ በሚያሳዝን ሁኔታ ይሄን ሁላ በደል ደርሶባት ይሄን ሁላ ሁኔታ ተፈጥሮባት እንግዲህ ራሷን እንግዲህ አጠንከራ ለአዲስ ህይወት ለአዲስ ነገር እንግዲህ ከመሰደድ ይልቅ እዚሁ ብሠራ ይሻለኛል ብላ የራሷን ቡና ጠጡ ጀምራ በመስራት ላይ ትገኛለች ማለት ነው። የምንወዳቸውን የምናከብራቸውን እንደ ቤተሰብ የምንቆጥራቸውን ወይም ደግሞ እንደ ራሳችን አካል የምንቆጥራቸውን ሰዎች ገንዘብ እምነት እንግዲህ ያሳጣናል ማለት ነው ስለዚህ ብዙ ነገሮችን ቤተሰቦች እኔ ለእናንተ ይህን ነገር ስናደርስ ሌሎቹ ከዚህ ህይወት ትማሩበታላችሁ ወይም ደግሞ ቤተሰብ ማጥርጣሬ ለመፍጠር ምናምን አይደለም። ነገር ግን ነገሮችን ወደኋላ እንድናጤን ምንድን ነው እየተደረገ ያለው እምልከውስ ገንዘብ ታርጌቱ መጥቷል ወይ እምልከው ነገር እውነት የታስበበል ያርጓሉ ወይ፣ እውነት እኔን የሚጠቅም ነው ወይ መባል ያስፈልጋል። እንዲሁም ደግሞ ገንዘብ ሰውን ስለሚያሳስት ቤተሰብን፣ እናትን፣ አባትን ብዙ ነገር ስለሚያሳስት ከእንደዚህ አይነት ነገሮች መጠንቀቅ የምንችለው ምን በማድረግ ነው? ውድ ቤተሰቦች እዚሁ ዝግ አካውንት ከፍተን ከዛ ወደዚህ ዝግ አካውንት አንችን ላይ መላክ ቤተሰብን ደግሞ መርዳት ባለብን መጠን መርዳት የሚያስፈልጋቸው ነገሮች ይኖራሉ። አዎ ይኖራሉ። ለዛ ማድረግ እንጂ በእህት ላይ ወንድም በወንድሙ ላይ የሚያስነሳው ምንድን ነው? ይሄ የነዋይ ሞደድ የገንዘብ ሞደድ ነው እና ውድ ቤተሰቦች በጣም ልንጠነቀቅ ይገባል። ነው በጣም አስተማሪ ነው። ይህ እናንተ የምትነግሩኝን ታሪክና የምትነግሩኝን ነገር ደውላችሁ የምታወሩብኝን አንዳንዶቻችሁ እንዲሁም ይቆጥራል ላይቆጥሩም ስለ በመስመር በኖርማል ደውላችሁ ከኔ የወት ሰው ከተማሪ ያትረፍበት እያላችሁ እየነገራችሁ ነው። በጣም በጣም የሚገርም ነው። ይሄ የሚበረታታ ነገር ነውና አሁንም በርቱ። ስልኬን የሁላችሁ አስቀምጥላችኋለሁ 09006159 በመደብ 0900 እንደገና 0061 ላይ በመደወል እንዲሁ ሰው ይማርበታል የምትሉትን ታሪኮች አጫውቱን። ሴቶች ብቻ ሳትሆኑ ወንዶች እና ከሰው ህይወት አንዱ ይማርበታል፣ አንዱ እራሱን እንትን ይልበታል በማለት ነው እና አሁንም እቀጥልበታለሁ። አዋጣም አላዋጣም አተረፈም አላተረፈም፣ እናንተ ስትለወጡ፣ እናንተ ስትነቁ ለእኛም ጥቅም ነው እና ውድ ቤተሰቦቼ ከልብ ከልብ አመሰግናለሁ። እህታችንም እንግዲህ ጠንከረሽ በርትተሽ እኔም እንግዲህ ያለሽበት መጥቼ ደግሞ በቅርቡ አይሻለው ፈቃደኛ ደግሞ ከወንሽም ደግሞ እንደዚሁ ወተን ደግሞ እየተጨዋወትን የምናውረ ይሆናል ማለት ነው። ውድ ቤተሰቦች ከዚህ ብዙ ነገር እንደምታተርፉ ታርፋ አደርጋለሁ። እናንተም ላኩልኝ እንዲሁ ክሽን ጥፍት አድርጌ ለእናንተ በሚያስተምር መልኩ እማቀብር ይሆናል። ወዳችኋለሁ። ሱራ ዛ ሀበሻ ነበርኩኝ ባይ